ጤና ይስጥልን። የአሻም ተከታታዮች እንደምናላችሁ። ለዛሬ ለተሰኞ ህዳር 1 ቀን 2018 ያዝንላችሁ የአሻም ሰባት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። እኔ መሀመድ ንጉስ አብዱ አብሬያቸው ቆይታ አደርጋለሁ። በቅድሚያም ርዕሰ ጉዳዮቹን በማስተዋወቅ እንጀምራለን። ለሁለንተናዊ ብልጽግና መረጋገጥ አስፈላጊ ነው ሲሉ የብልጽግና ፓርቲ ፕሬዚዳንትና የፌዴራል ጠቅላይ ሚኒስትር አብይ አሕመድ ገለጹ። ስድስተኛው የአፍሪካ የመሬት ፖሊሲ ኮንፈረንስ ከዛሬ ጀምሮ በአዲስ አበባ እንደሚካሄድ ተገለጸ። በሰላምና ጸጥታ ጽሕፈት ቤትና በደንብ ማስከበር ጽሕፈት ቤት የአገልግሎት አሰጣጥ ዙሪያ የንጠያየቅ መድረክ ተካሄደ። ከውጭ የቢቢሲ የዜና ክፍል ኃላፊ በትራምፕ ዶኩመንተሪ አርትዖት ላይ ከተሰነዘረባቸው ትችት በኋላ ስራቸውን አቆሙ። ተመልካቾቻችን ቀደም ሲል ያስተዋወቅናችሁ ርዕሰ ጉዳዮችን ጨምሮ የስፖርት ዜናዎቻችን ወደ እናንተ የሚደርሱ ይሆናል። አብራችሁን ቆዩ። የአመራሩ ቁርጠኝነት ለሁለንተናዊ ብልጽግና መረጋገጥ አስፈላጊ ነው ሲሉ የብልጽግና ፓርቲ ፕሬዚዳንትና የፌድሪ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ሀሳብ ከፌዴራል ከክልል፣ ከዞን፣ እንዲሁም ከከተማ አስተዳደሮች ለተወጣጡ ከፍተኛ አመራሮች በተለያዩ ርዕሰ ጉዳዮች ላይ ለተከታታይ 11 ቀናት ሲሰጥ የነበረ ስልጠና ተጠናቋል። የብልጽግና ፓርቲ ፕሬዚዳንትና የፌዴሪ ጠቅላይ ሚኒስትር አብይ አህመድ በመደመር መንግስት ላይ የማጠቃለያ ስልጠናና አቅጣጫ ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ በማጠቃለያ ስልጠና ላይ እንደገለጹት የአመራሩ ቁርጠኝነት፣ በፈጠራ በፍጥነትና በጥራት መስራት ለሁለንትናዊ ብልጽግና መረጋገጥ አስፈላጊ ነው ብለዋል። በስልጠናው የመደመር መንግስት ጽንሰ ሀሳብ መንገድና መዳረሻ ግቦቹ የተዳሰሱ ሲሆን፣ በዚህም በመደመር መንግስት መርህ የሚመራው ፓርቲው አመራሮች በፈጠራ በፍጥነትና በብዛት ስራዎችን በማከናወን የህዝባችን ሁለንትናዊ ጥያቄ ከመመለስ በላይ የሀገራችን ራዕይ ለማሳካትና ሁለንትናዊ ብልጽግና ለማረጋገጥ በሚረዳ መንገድ መምራት ይጠበቅባቸዋል ብለዋል። ጠቅላይ ሚኒስትሩ ትኩረት የሚሹ ግቦችን በየፈርጁ በመለየት አቅጣጫ ያስቀመጡ ሲሆን ፋይዳ፣ አምስት ሚሊዮን ኮንደሮች፣ የተጀመሩ የኮሪደር ልማት ስራዎች፣ የገበታ ለትውልድ ፕሮጀክቶች፣ የምርጫ ምቹነትና የሲቪል ሰርቪስ ሪፎርም አጀንዳዎች በመቶ ፐርሰንት ለማሳካት መትጋት የሚገባን ግቦች ናቸው ሲሉም ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በማጠቃለያ ገለጻ እንዳብራሩት መደመር ትውልድን ወደ ብልጽግና የሚያደርስ መንገድ ነው። የመደመር መንግስት ለሀገር ብልጽግና ባለ አደራ መሆኑን ተናግረው በፈጠራና በፍጥነት ጥራትና ብዛት ነውን ማድረግ ይገባል ብለዋል። እንደዚያ ዘገባ ከሆነ ጠቅላይ ሚኒስትሩ አክለው እንዳብራሩት በብዛ ዘርፍ ትስስር ወደ ስልጣኔ ሽግግር ማምጣት ይገባል። የሀሳብ ሉዓላዊነት የብልጽግና መሰረት እንደሆነ የጠቀሱት ጠቅላይ ሚኒስትር አብይ አህመድ የፓርቲው አመራር በዚህ አግባብ በመትጋት ሁለንተናዊ ብልጽግናን ማረጋገጥ አለበት ብለዋል። የፓርቲው ከፍተኛ አመራሮች ባለፉት 11 ቀናት በስልጠና በውይይትና በመስክ ጉብኝትና በማጠቃለያ ገለጻ ያገኟቸውን እውቀትና ልምዶች በእቅድ በማካተትና ወደ ስራ በመቀየር የሀገሪቱን ሁለንተናዊ ብልጽግናውን ለማድረግ በሚደረግ ጥረት ውስጥ የድርሻቸውን እንዲወጡ አሳስበዋል። ስድስተኛው የአፍሪካ የመሬት ፖሊሲ ኮንፈረንስ ከዛሬ ጀምሮ በአዲስ አበባ እንደሚካሄድ ተገለጸ። የመሬት አስተዳደር ፍትህና ካሳ ለአፍሪካውያንና ለዘርፍ አፍሪካውያን በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን የሚካሄደው ኮንፈረንስ መሪ ሀሳብ ነው። የአፍሪካ ህብረት የአፍሪካ ልማት ባንክና የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮንቬንሽን ኮንፈረንሱን በጋራ አዘጋጅተውታል። ከአፍሪካ ማህበራዊ ኢኮኖሚያዊ፣ ታሪካዊና አካባቢ ጉዳዮች ጋር የተጣጣሙና ለነባራዊ ሁነታዎች ምላሽ የሚሰጡ የመሬት ፖሊሲ ምርጥ ተሞክሮዎች በኮንፈረንሱ እንደሚቀርቡ አሻም ከዚ ያገኘችው መረጃ ያመላክታል። ውጤታማና ተጠያቂነት የሰፈነበት የመሬት አስተዳደር ስርዓት መገንባት፣ ተቋማዊ አቅምን መፍጠርና ቁጥጥርና ክትትልን ማጠናከር በሚቻልባቸው ሁኔታዎች ላይ ምክክር እንደሚደረግ ይዚያ ከአፍሪካ ህብረት ያገኘው መረጃም ያመላከታል። ባርነት የቅኝ ግዛት ዘመን መሬት የመንጠቅ ተግባርና በዘር ምክንያት መሬት ከማግኘት መገለል በአፍሪካውያንና ትውልድ አፍሪካውያን የመሬት መብቶች ሀብት አጠቃቀምና እኩልነት ላይ ያሳደራቸውን አሉታዊ ተጽዕኖዎች ላይ የጋራ ግንዛቤ በመፍጠር ችግሩን በዘላቂነት መፍታት በሚቻልበት ሁኔታ ላይ ውይይቶች ይካሄዳሉ ተብሎ እንደሚጠበቅም ተገልጿል። በመሬት አስተዳደር ፍትህና ካሳ ያሉ ውይይቶች ማጠናከርና ፖሊሲ ተኮር ምላሾችን መስጠት ሌላኛው የኮንፈረንሱ ዓላማ ነው ተብሏል። በሰላምና ጸጥታ ጽህፈት ቤትና በደንብ ማስከበር ጽፈት ቤት የአገልግሎት አሰጣጥ ዙሪያ የንጠያየቅ መድረክ ተካሂዷል። በአቃቂ ቃሊቲ የክፍለ ከተማ አስተዳደር ኮሚኒኬሽን ጽህፈት ቤት አስተባባሪነት ከክፍለ ከተማው ፐብሊክ ሰርቪስና የሰው ሀብት ልማት ጽህፈት ቤት ጋር በመሆን በሰላምና ጸጥታ ጽህፈት ቤትና በደንብ ማስከበር ጽህፈት ቤት የአገልግሎት አሰጣጥ ዙሪያ የንጠያየቅ መድረክ አካሂዷል። የአዲስ አበባ ከተማ ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ ምክትል ኃላፊ በቀለ ተመስገን በከተማዋ በርካታ ነዋሪዎችን ተጠቃሚ ያደረጉ ተጨባጭ የልማት ስራዎች መስራታቸውን በማንሳት ነገር ግን አሁንም በአገልግሎት አሰጣጡ መሻገር ያልተቻለ የአገልግሎት ማነቆዎች መኖራቸውን ይህም በከተማ የመጣውን ለውጥ የሚያጠለሽ በመሆኑ ችግሩን ለመቅረፍ ሁሉም ባለድርሻ አካላት በተሰጣቸው ኃላፊነት ማህበረሰቡን በአግባቡ በማገልገል የተገልጋዩን እርካታ ከፍ ማድረግ እንደሚገባ ተናግረዋል። የአቃቂ ቃሊት የክፍለ ከተማ አስተዳደር ዋና ሥራ አስፈፃሚ ተወካይና የጽህፈት ቤቱ ኃላፊ ሙሐመድ አህመድ መንግስት የልማት ሆነ የጸጥታና ሌሎች ተግባራትን ብቻውን ማከናወን የማይችል በመሆኑ ህዝቡ እያደረገ የሚገኘውን ድጋፍና ተሳትፎ በማሳደግ የአካባቢው ሰላምና ደህንነት ማስጠበቅ እንዲሁም የሕግ መተላለፎችን መከላከል እንደሚገባ በማንሳት መንግስት ማህበረሰቡ የሚያነሳቸውን ጥያቄዎች በመፍጠር መርህ የሚመልስ መሆኑ ተናግረዋል። በአቃቂ ቃሊቲ ክፍለ ከተማ አስተዳደር ኮሚኒኬሽን ጽህፈት ቤት ህዝብና መንግስት ድልድይ በመሆን በርካታ ስራ እየሰራ እንደሚገኝ በማንሳት መድረኩ ተቋማቱ ማህበረሰቡ የሚያነሳቸውን ችግሮች ፊት ለፊት በመነጋገር ያሉ ክፍተቶችና የማህበረሰቡን አንገብጋቢ ችግሮች ለመለየት የእቅድ አካል በማድረግና ችግሮቹን በመፍታት የአገልግሎት አሰጣጡ ለማሻሻል ያለመ መሆኑ ተናግረዋል። ተሳታፊዎች በተለያዩ ወረዳዎች የሚስተዋሉ በካይ ፍሳሾች፣ ህገወጥ ተግባራት፣ አዋኪ ድርጊቶች እንዲሁም ሌሎች የሰላምና ጸጥታ ችግሮች እንዲፈቱ እንደሚሰሩ የጠየቁ ሲሆን ለተነሱ ጥያቄዎች የሚመለከታቸው አካላት ከመድረኩ ምላሽና ማብራሪያ ሰጥተውባቸዋል። የጥገና ሥራ ለማከናወን የሚቋረጥ የኃይል አቅርቦት መኖሩን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። ዛሬ ህዳር 1 ቀን 2018 የጥገና ሥራ ለማከናወን በአዲስ አበባና ሸገር አንዳንድ አካባቢዎች ላይ ኃይል የሚቋረጥባቸው አካባቢዎች ከጠዋቱ ሁለት ሰዓት ተኩል እስከ ዘጠኝ ሰዓት ተኩል ለቅድመ ጥገና ስራ በቡራዮ በካታ ኢንዱስትሪ መንደር ባለም ገናና ሰበታ በከፊል ከጠዋቱ ሁለት ሰዓት እስከ አመሻሹ 11 ሰዓት ለመልሶ ግንባታ ስራ በለቡ በሙዚቃ ሰፈር በዊጃን ሶል ፋብሪካ በለቡ አርሴማ ፊት ለፊት በንፋስ ስልክ ፖሊስ በዩቤክ ሪል ስቴት በጦር ኃይሎች ሆስፒታል በመኮንኖች ክበብ በገዳም ኢየሱስ በፈጥኖ ደራሽ በኮልፌ ኮሚኒፌሲቭ ትምህርት ቤት በዱ ሆቴል በታይዋን ገበያ በኢትዮ ጠቢ ሆስፒታል ከ3 ሰዓት ከ30 እስከ 8 ሰዓት ከ30 የኤሌክትሪክ መስመር ለማዛወር ሲባል በአድዋ አደባባይ በባልደራስ የጋራ መኖሪያ ቤት በአቧሬ በቤለር በሳንፎርድ ትምህርት ቤት ከረፋዱ አራት ሰዓት ተኩል ጀምሮ እስከ 8 ሰዓት የኤሌክትሪክ መስመር ለማዛወር በግብፅ ኤምባሲ በ6 ኪሎ ዩኒቨርሲቲ በየካቲት 12 ሆስፒታል በኤፍቢ ግቢ በናይጄሪያ ኤምባሲ በ20 ቀበሌና በአካባቢው ላይ የኃይል አቅርቦት ይቋረጣል ተብሏል። ስለሆነም በተጠቀሱት አካባቢዎች የሚገኙ ደንበኞቹን ደግሞ የጥገና ስራው ተጠናክሮ የኃይል አቅርቦት እስኪመለስ ድረስ በትዕግስት እንዲጠብቁትም አገልግሎቱ ጠይቋል። ተመልካቾቻችን አብራችሁን ስለሆናችሁ ከልብ እናመሰግናለን። አሁን ደግሞ ከዓለም አቀፍ ወዳገኘነው ዘገባችን እናመራለን። የቢቢሲ የዜና ክፍል ኃላፊ በትራምፕ ዶክመንተሪ አርትዖት ላይ ከተሰነዘረባቸው ትችት በኋላ ስራቸውን አቁመዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትችት ያቀነባበሩትን መንገድ ጨምሮ በብሪታንያ ብሮድካስቲንግ ወይም ቢቢሲ ላይ አድሏዊ ክስ የተመሰረተባቸው የቢቢሲ አለቃና የዜና ኃላፊው ስራቸውን ለቀዋል። ከ2020 ጀምሮ የብሪቲሽ ብሮድካስቲንግ ኮርፖሬሽን የመሩት ቲም ዴቭ የጋዜጠኝነት ስራው በዓለም ላይ እንደ ወርቅ ደረጃ ይታይ እንደነበር በመግለጽ ድርጅቱን ተሟግቷል። ነገር ግን ስህተቶች ተፈጽመዋል እና የመጨረሻው ኃላፊነት መውሰድ ነበረበት ብለዋል። በዓለም ዙሪያ በስፋት የተከበረው ቢቢሲ አሁንም በብሪታንያ ውስጥ በጣም ታማኝ በሆነው የዜና ምርት ስም ከፍተኛ ምርጫን ይይዛልና በሀገሪቱ ውስጥ ዜናዎችን፣ መመዘኛዎችን እና ስፖርት ደግሞ በማቅረብም ትልቅ ቦታም አለው። ነገር ግን ሁሉም የቴሌቪዥን ተመልካች ቤተሰቦች በሚከፍሉት የፈቃድ ክፍያ የሚሸፍነው ኮርፖሬሽኑ የገንዘብ ድጋፍ አምሳያውንና የሊበራል አቋሙን የሚቃወሙ አንዳንድ የሀገር ውስጥ ጋዜጠኞችና ተቺዎች በማህበራዊ ሚዲያ ላይ ከፍተኛ ክትትል ይደረግበታል። ከቅርብ ዓመታት ወዲህም በፖለቲካዊ ክፍፍል ውስጥ ባሉ ተቺዎች በሁለቱም ወገን ያሉት ተቺዎች ከገለልተኝነት የጸዳ ዜና የመስጠት ቁርጠኝነት አላስጠበቀም ተብሎም ተከሷል። ዘገባው የሮይተርስ ነው። እስራኤል በ2014 በጋዛ የተገደለውን ወታደር አስከሬን ማግኘቷን አረጋገጠች። እንደ አውሮፓውያን አቆጣጠር በ2014 በጋዛ ሰርጥ የተገደለውን የሃዳር ጎልዲንን ወታደር አስከሬን እስራኤል እንደተቀበለች አረጋግጣለች። የ23 ዓመቱ ወጣት የተገደለው በእስራኤልና በሐማስ መካከል በተደረገው ጦርነት የተኩስ አቁም ስምምነት ከሁለት ሰዓት በኋላ ነው። የጎልዲን ቤተሰብ አስክሬኑን ወደ ቤት ለማምጣት ለ11 ዓመታት ህዝባዊ ዘመቻ አካሂደዋል። በዚህ ዓመት መጀመሪያ ላይ አስክሬኑ ከተወሰደ አራት 0 ቀናትን አስቆጥረዋል። እንደ አውሮፓውያን አቆጣጠር ኦክቶበር 7 ቀን 2023 በሐማስ መሪነት በተካሄደው ጥቃት የተወሰዱትና የአሁኑን ጦርነት የቀሰቀሰው የአራት አጋቾች ቅሬታ አሁንም በጋዛ ይገኛል። የጎልዲን አስክሬን መመለስ በዩናይትድ ስቴትስ አደራዳሪነት የታገቱት አካላት ቀስ በቀስ ወደ መመለሳቸውና በእስራኤል ወታደሮችና በጋዛ ውስጥ በታጣቂዎች መካከል በተነሳ ግጭት በተከሰተው ጦርነት ውስጥ ትልቅ ማሻሻል ነበር። ይህ በእንዲህ እንዳለም የዩናይትድ ስቴትሱ ፕሬዚዳንት ትራምፕ አማች ያሬድ ኩሽነር የተኩስ አቁም ጥረቶችን ወደፊት ለመግፋት ለመርዳት ወደ እስራኤል ተመልሰዋል ሲል ጉዳዩን የሚያውቁ ስማቸው እንዳይገለጽ የፈለጉ ሰው ተናግረዋል። ዘገባው የአሶሲትድ ፕሬስ ነው። ተመልካቾቻችን ለቱ ያዝንላችሁ፣ ዜናዎቻችን በዚሁ ተቋጭተዋል። ዜናዎቹን ሳሳልፍ ደግሞ አብሬያችሁ ቆይታ ያደረግኩት እኔ ሙሐመድ ንጉስ አብዱ ነበርኩኝ። ዜናዎቹ ከማጠናቀቃችን በፊት ደግሞ እንደተለመደው ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። ለሁለንተናዊ ብልጽግና መረጋገጥ አስፈላጊ ነው ሲሉ የብልጽግና ፓርቲ ፕሬዚዳንትና የፌዴራል ጠቅላይ ሚኒስትር አብይ አህመድ ገለጹ። ስድስተኛው የአፍሪካ የመሬት ፖሊሲ ኮንፈረንስ ከዛሬ ጀምሮ በአዲስ አበባ እንደሚካሄድ ተገለጸ። በሰላምና ጸጥታ ጽህፈት ቤትና በደንብ ማስከበር ጽህፈት ቤት የአገልግሎት አሰጣጥ ዙሪያ የንጠያየቅ መድረክ ተካሄደ። ከውጭ የቢቢሲ የዜና ክፍል ኃላፊ በትራምፕ ዶኩመንተሪ አርትዖት ላይ ከተሰነዘረባቸው ትችት በኋላ ስራቸውን አቆሙ። ለዛሬ ዕለተ ሰኞ ህዳር 1 ቀን 2018 የአሻም ሰባት ዜናዎቻችን እነዚህ ይመስሉ ነበር። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ እንዲሆንላችሁ እንመኛለን። አሻም ለሁላችን!